አንድ ጊዜ የመጥፎች ሁሉ መጥፎ ነበሩ። አሁን ጥሩ ሊሆኑ እየሞከሩ፣ ይሳካላቸው ይሆን? ፋንተም ባንዲት የተባለች አዲስ ሌባ ከነግብር አበሮቿ በከተማው መጥተዋል። ህዝቡን እያስጨነቁት ነው። በዜናም ላይ ጋዜጠኞች ዘረፋውን ይዘግባሉ፣ መርማሪዎችንም ቃለ መጠይቅ ያደርጋሉ። ሁሉም ሰው ግን ዘረፋውን ከባድ ጋይስ ጋር አገናኝቶ ተጠርጥረዋል። መርማሪዎቹም ባድ ጋይስን ጠርጥረዋል። ቀበሮውም ንጽሕናቸውን ሊያረጋግጥ ጉዞውን ይጀምራል። ጉዞው መርማሪዋን ለማገዝ ከመጣር ቢጀምርም በኋላ ግን እባብን በምታውቀው ወፍ በኩል አዳዲሶቹ ሌቦች ባድ ጋይስን ያዟቸው። በአንድ መጋዘንም ውስጥ አሰሯቸው። የያዟቸውም ለአደገኛ እቅድ ነበር። አደገኛው እቅዳቸው በናሳ የተሰራን አንድ ሮኬት ሳይታወቅ ወደ ሰማይ ማምጠቅ፣ ከዛም በዓለም ያለውን ሁሉ ወርቅ በትልቅ ማግኔት አማካኝነት ለመሰብሰብ እናም የግላቸው ለማድረግ ነበር። ልጆች ወርቁን ከሰረቁት በኋላ ግን ወደ ምድር መጥተው በሀብታምነት የሚኖሩ ይመስላቸዋል። ቀበሮ በመጀመሪያ እምቢ ቢልም በኋላ ግን ከንቲባዋ በቀድሞ ሕይወቷ የሰራችውን የስርቆት ተግባር በቪዲዮ ሲያሳዩአቸው ለጓደኛቸው ስም በመጨነቅ ተስማሙ። ከስርቆት በኋላም ቪዲዮን ሊያጠፉት ተነጋገሩ። የእውነት ግን ያጠፉላቸው ይሆን? እቅዱ የሚጀምረው ግን ባድ ጋይስ የሮኬቱን መቆጣጠሪያ እንዲሰርቁት ከማድረግ ነው። የሮኬቱ መቆጣጠሪያ ሰዓት በአንድ ሀብታም እጅ ላይ ነበር። የሰርጉ ቀንም ከሮኬቱ መምጠቅ አንድ ሳምንት አስቀድሞ ነበር። ሰዓቱንም ከእጁ አይለየውም ነበር። ወደ ሰርግ ቦታውም ሄዱም እንደደረሱም ቀበሮ ሱፍ አድርጎ ተለቅ ባለ ኮፍያ ሸብርቆ በሀብታም አለባበስ ወደ ውስጥ ለመግባት ምልክት አሳየ። ሀብታም የሆኑትን የሚለይ መነጽርም አድርጓል። ባለ ሀብቱ ሰርገኛ ቀበሮን ካየው በኋላ እንዲገባ ፈቀደለት። የመጨባበጫውና ዋናው እንዲሁም ሰዓቱ የሚገኝበት ጊዜ ሲደርስ ያልተጠበቀው የነቀበሮ ጠላት የሚሆን ከዚህ ቀደም የዘረፉት ሰውዬ ይመጣ። ቀበሮ ደነገጠ፣ እቅዱ ተበላሸባቸው። በኋላም የሰከረችውን ሙሽራ ተጠቅመው ቀበሮውን ቬሎ አልብሰው የተሳካላቸውን ሁኔታ ፈጠሩ። በመጨረሻም ሰዓቱን በእጃቸው አስገብተው ወደ መጋዘናቸው ተመለሱ። ሁኔታው እየከረረ መጣ። በሁሉም በኩል ያለው ውጥረት ጨመረ። ሴቶቹና ፋንተም ባንዲትም ያሰቡት ነገር አደገኝነቱ ሲፈነዳ ዓለም የሚያውቀው ነው፣ መላው ዓለምን የሚያጥለቀልቅ ክፋት ነበር። ፋንተም ባንዲቶች ግን ባድ ጋይስን ችግርን ይፈጥሩብናል ብለው በመስጋት በዛው እንዳሰሯቸው መጋዘን ውስጥ ትተዋቸው ወደ ሮኬቱ ገሰገሱ። ሮኬቱ ያለበት ቦታም ከንቲባዋ እየጠበቀቻቸው ነበር። ከንቲባዋ ቀበሮ በተማረችው ማርሻል አርት ልታስቆማቸው ሞከረች። በመጨረሻም ግን በማደንዘዣ ተኩሰው ጎዷት፣ አልፏትም ወደ ሮኬቱ ገቡ። በባድ ጋይ ስም ታሰሩ! መርማሪዋን ሊያስረዷት ሞከሩ። እንዴት ይሄን ሁሉ ክፉ ነገር መቀልበስ እንዳለባቸው ሐሳብ እያፈላለጉ ነው። መርማሪዋም ለአንድ ተጨማሪ ጊዜ እንዲረዷት እድል ሰጠቻቸው። እድሉን ሊጠቀሙም ሮኬት ሮኬቱ ላይ ለመውጣት ሄሊኮፍተር ይዘው በረሩ። ፋንተም ባንዲቶች ሮኬቱን ጠፈር ላይ ካለ ሌላ ሳተላይት ጋር ገጥመው እንዲሁም ትልቁን ማግኔት አዘጋጅተው የዓለሙን ሁሉ ወርቅ መሰብሰብ ጀመሩ። በቀበሮ መሪነት የሮኬቱ ውስጥ ልብስና የጭንቅላት መከላከያ አጥልቀው እነ ፋንተም ባንዲት ገጣጥመው የሰሩትን ማግኔት ያፈርሱ ተመካክረው ከሮኬቱ ወጡ። ፍንዳታው በኋላ ሮኬቱ በኃይል ተምዘግዝጎ ወደ መሬት ተከሰከሰ። ዓለም እንደሞቱ አሰበ፣ ከሮኬቱ ጋር የጠፉ መሰለው። ወደ ጥሩነት የተለወጡት ባድጋይስ ግን በሕይወት አሉ። ኬቲ ካት ታሰረች። መጥፎ መስራቷ ሊያስቀጣት እንዲሁም ለመውለወጥ እድል ሊሰጣት ወህኒ ወይም እስር ቤት አስገባት። በመጨረሻም ባድ ጋይስ በሕይወት መኖራቸው ሳይታወቅ በሚስጥር እንደነዚህ ያሉ መጥፎ ድርጊቶችን የሚከላከሉ የሚስጥር ፖሊስ ሆኑ። እነሱም ከዚህ በኋላ መጥፎዎች አይደሉም። በሰሩት ስራ ጥሩነታቸውን አሳይተዋል። የተደበቁ የዓለማችን ጀግኖች ለመሆን በቅተዋል። ምክንያቱም ሁሉም ይቀየራል፣ የመጥፎች መጥፎ ቢሆንም እንኳን